ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ደ ቻናል ተከታታዮች፣ ይኸው ዛሬም በግዚ መልካፍ ጋር ተገናኝተናል። የምንገኘው በተለዋ ቻናላችን ወርቅ አፈራው ሁለት ላይ ነው። ለዛሬ አሜሪካ ኢትዮጵያን ጨምሮ በ36 አገራት ዜጎች ላይ ስለ ጣለችው የጉዞ እገዳ እንነጋገራለን። ቀጥታ ወደ መረጃው ነው መወስዳቸው። እንግዲህ የትራምፕ አስተዳደር ኢትዮጵያን ጨምሮ የ36 ሀገራት ዜጎች ወደ አሜሪካ እንዳይገቡ ለማገድ ሀሳብ እንዳለው ሮይተርስ እና ዋሽንግተን ፖስት የተመለከቱት የአገሪቱ የውጭ ጉዳይ መስሪያ ቤት ውስጣዊ ሰነድ አመልክቷል። በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ የተፈረመው ለዲፕሎማቶች የተዘጋጀው ሰነድ ላይ በቀጣይ ዜጎቻቸው ላይ እገዳ ሊጣልባቸው የታሰቡት 36 ሀገራት ዝርዝር የሰፈረ ሲሆን ሀገራቱ ከእገዳው ለማውጣት መከናወን የሚጠበቁባቸው ማስተካያዎችም ተካተውበታል። ለምንድን ነው የትራምፕ አስተዳደር ኢትዮጵያን ጨምሮ በ36 ሀገራት ላይ የጉዞ እገዳ ጠለው የሚለውም መልስ ተሰጥቶታል። እንግዲህ ሰነዱ ዜጎቻቸው ወደ አሜሪካ እንዳይገቡ ሙሉ ወይም ደግሞ ከፊል እገዳ የሚጣልባቸው ሀገራትን በመለየት ያሉባቸውን ችግሮች በማስቀመጥ ይህ እገዳ ተግባራዊ ከመሆኑ በፊት ሀገራቱ የሚጠበቅባቸውን መመዘኛዎች እና ማስታኪያዎች እንዲያደርጉ የሁለት ወራት ጊዜ እንደሚሰጣቸው ነው የተጠቀሰው። እንግዲህ ባለፈው ሳምንት ማብቂያ ላይ ለሚመለከታቸው ዲፕሎማቶች የተሰራጨው ሰነድ፣ የውጭ ጉዳይ ሰነድ ማለት ነው፣ መስሪያ ቤቱ የተቀመጡ መመዘኛዎችና ግዴታዎችን በ60 ቀናት የማያሟሉ ከሆነ ሙሉ ወይም ደግሞ ከፊል የጉዞ እገዳ የሚጣልባቸውን አሳሳቢ የሆኑ 36 አገራትን ለይቷል ማለቱን ሮይተርስ ነው ያመለከተው። በአሜሪካ የውጭ ጉዳይ ሚኒስቴር በተዘጋጀው ሰነድ ላይ ሙሉ ለሙሉ ወይም ደግሞ በከፊል ዜጎቻቸው ወደ አገሪቱ እንዳይገቡ ሊደረጉ እንደሚችሉ ከተጠቀሱ 36 ሀገራት መካከል 25ቱ ከአፍሪካ ሲሆኑ ኢትዮጵያም በዛ ውስጥ የተካተተች ሀገር ሆናለች። እንግዲህ ባለፈው ግንቦት ኤርትራ፣ ሱዳን እና ሶማሊያን ጨምሮ ሰባት የአፍሪካ ሀገራት ባሉባቸው 12 ሀገራት ላይ ፕሬዚዳንት ትራምፕ የሀገራቸውንና የህዝባቸውን ደህንነት ለመጠበቅ በሚል ትዕዛዝ ፈርመው ተግባራዊ መሆኑ የሚታወስ ነው። በቀደመው የእገዳ ውሳኔ ውስጥ የኢትዮጵያ ጎረቤት ከሆኑ ስድስት ሀገራት መካከል ሶስቱ የተካተቱ ሲሆን ከሁለቱ ወራት በኋላ ተግባራዊ ሊሆን ይችላል በተባለው በአሁኑ የውጭ ጉዳይ መስሪያ ቤቱ ሰነድ ውስጥ ኢትዮጵያም ተካታለች። ውሳኔ እንግዲህ ተግባራዊ የሚሆን ከሆነ ሁሉም የአፍሪካ ቀንድ ሀገራት ዜጎች ወደ አሜሪካ እንዳይገቡ እገዳ የጠላባቸው ይሆናሉ ማለት ነው። ከኢትዮጵያ ጎረቤቶች መካከልም ከዚህ እገዳ ነጻ የምትሆነው ሀገር አንዲት ሀገር ብቻ ነች፣ ያችም ኬንያ ነች። ሀያ አምስት የአፍሪካ ሀገራት ከተካተቱበት የእገዳ ውሳኔ ሀሳብ ከቀረበባቸው የአፍሪካ ሀገራት መካከል ጅቡቲ፣ ደቡብ ሱዳን፣ ግብፅ፣ ኡጋንዳ፣ ታንዛኒያ እና ናይጄሪያ ይገኙበታል ሰነዱ ዜጎቻቸው ወደ አሜሪካ እንዳይገቡ ሊደረጉ በታሰቡት ሀገራት ላይ የውጭ ጉዳይ መስሪያ ቤቱ አሳሳቢ በማለት የተለያዩ ምክንያቶችን ነው ያስቀመጠው። እንግዲህ ከእነዚህ መካከል አገራቱ የዜጎች ማንነት ለመለየት የሚያስችል አስተማማኝ ሰነዶችን ለማቅረብ ብቃት ማነስ እና ተባባሪ አለመሆን እንዲሁም የፓስፖርታቸው ደኅንነት አጠያያቂ መሆኑ የሚሉት በምክንያትነት የቀረቡ ናቸው። አንዳንድ አገራት ደግሞ ከአሜሪካ እንዲወጡ የታዘዙ ዜጎቻቸውን ለመቀበል አመቺ ሁኔታን ለመፍጠር ተባባሪ አይደሉም የተባሉ ሲሆን፣ ሌሎቹ ደግሞ ቪዛ አግኝተው ወደ አሜሪካ የገቡ ዜጎቻቸው ለመቆየት ከተፈቀደላቸው ጊዜ በላይ መቆየታቸው ለእገዳው ሰበብ ከሆኑት ውስጥ የሚጠቀሱ ናቸው። በተጨማሪም የሀገራቱ ዜጎች በአሜሪካ ውስጥ በተፈጸሙ የሽብር ተግባራት ውስጥ ተሳታፊ መሆናቸው ወይም ፀረ ሴማዊ እና ፀረ አሜሪካ በሆኑ እንቅስቃሴዎች ውስጥ ተሳታፊ መሆን ለእገዳው ምክንያት መሆኑ በሰነዱ ላይ የተጠቀሰ ነው። ነገር ግን በሰነዱ ላይ ለእገዳ ምክንያት ሆነው የቀረቡት ጉዳዮች ሁሉንም ሀገራት የሚመለከት ሳይሆን እንደየሀገራቱ ሁኔታ እና ዜጎች ተሳትፎ የሚለያይ መሆኑ ነው የተጠቀሰው። ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን ለማምጣት ከሚወዳደሩበት ጊዜ አንስቶ የስደተኞች ጉዳይን ዋና አጀንዳቸው አድርገው የነበሩ ሲሆን ወደ ዋይት ሃውስ እንደተመለሱ ነበር በርካታ ስደተኞችን የሚመለከቱ ውሳኔዎችን በማሳለፍ ተግባራዊ ማድረግ የጀመሩት። ባለፉት ወራት በአሜሪካ ውስጥ ሳይመዘገቡ በሚገኙ ስደተኞች ታድነው እንደታሰሩና እንዲባረሩ የሚያደርግ ዘመቻ እያካሄዱ ነው። በዚህ እርምጃቸው ምክንያት ትችትና ከባድ ተቃውሞ ቢገጥማቸውም ትራምፕ ውሳኔያቸው በውሳኔያቸው ጸንተዋል ማለት ነው። ትራምፕ እንግዲህ ከአሜሪካ ስደተኞችን ለማባረር ከሚወስዱት እርምጃ ጎን ለጎን ደግሞ ባለፈው ግንቦት ወር መጨረሻ ላይ ከሰኔ 1 2017 ዓም ጀምሮ ተግባራዊ የተደረገ የ12 ሀገራት ዜጎች ወደ አሜሪካ እንዳይገቡ የሚያደርግ እገዳን ነው የጣሉት። የውጭ ጉዳይ መስሪያ ቤታቸው እንግዲህ ይህንን የተለያዩ ሀገራት ዜጎች ወደ አሜሪካ እንዳይገቡ የሚከለክለውን እገዳ በማስፋት የተጨማሪ 36 ሀገራት ዜጎች ወደ አሜሪካ እንዳይገቡ የሚያደርግ የውሳኔ ሀሳብ አቅርቧል ማለት ነው። ከዚ ጋር እንግዲህ በተያያዘ ምንድነው አፍሪካን ስለ ትራምፕ አዲስ የጉዞ እገዳ የሚያነሷቸው ጥያቄዎች አሉ። እነዛም ከዛ ጋር ተያይዘው የተነሱ ናቸው እና ምንድን ነው? ለምንድን ነው እገዳው የተጣለው? ለምንድን ነው ትራምፕ በዚህ ደረጃ እንዲህ አይነት ውሳኔ ሊጥሉ የተገደዱበት ምክንያት የሚለው ያው ብዙዎችን እያነጋገረ ነው። እንግዲህ እንደሚታወቀው ብዙዎቹ የአፍሪካ ሀገራት ዜጎች ወደ አሜሪካ መሄድን ፍላጎታቸው ካደረጉ ውለው አድረዋል። እንግዲህ ብዙ አፍሪካውያን ዜጎች ሊሄዱ ለስራ ለጉብኝትም ለመሄድ ከሚመርጧቸው ሀገራት መካከል አንዷ አሜሪካ እንደሆነች ይታወቃል። ስለዚህ እንዲህ አይነት ውሳኔ በሚሰማበት ሰዓት ብዙዎች ደስተኞች እንደማይሆኑ ይጠበቃል። ምክንያቱም ካላቸው ኢንተረስት ካላቸው ፍላጎት አንፃር ማለት ነው። እና ይህ የትራምፕ ውሳኔ እንግዲህ ለብዙዎች ተዋጠላቸውም ደስተኞችም እንዳይደሉ ሲናገሩ የተደመጡ አሉ። ስለዚህ ትራምፕ አውሳያናቸው ይጸናሉ ወይ፣ ወይስ ደግሞ ይህንን እገዳ ከተወሰነ ጊዜ በኋላ ሊያነሱት ይችላሉ የሚለውም አብሮ መታየት አለበት፣ የብዙዎችም ጥያቄ ነው እና ያ እንግዲህ በሂደት ይታያል ነው የተባለው እና በእርግጥም በሂደት የሚታይ ነው። በሂደት የሚታይ ነው። ነገር ግን ሀገራቱ የተጠየቁትን ማስተካከል እስከቻሉ ድረስ እገዳው ሊነሳ እንደሚችልም ነው እየተነገረ ያለው እና በእርግጥ ትራምፕ ያነሱታል ወይ የሚለውን እንዲሁም ደግሞ አፍሪካውያን ስለ ትራምፕ አንዱ ፌክ ጉዞ ገዳ የሚያነሷቸውን ጥያቄዎች እንደሚከተለው እንመለከተዋለን። ግን የአሜሪካ ፕሬዚዳንት ዶናልድ ትራምፕ በሰራቱ ሀገራት ላይ የጉዞ እገዳ እንደጣሉ ተነጋግረናል። እንዲሁም 36 ሀገራት ላይ ከነዚህ ውስጥ ሰባቱ የአፍሪካ ውስጥ ይገኛሉ። አንደኛ ኢትዮጵያ ነች። ለመሆኑ በአዲሱ የጉዞ እገዳ ውስጥ የተካተቱ ሀገራት የትኞቹ ናቸው የሚለውን ስንመለከት የምናገኘው መልስ ምንድን ነው? ኤርትራ፣ ሱዳን፣ ሶማሊያ፣ ቻድ፣ ኮንጎ ብራዛቪል፣ ኤኳቶሪያል ጊኒ እና ሊቢያ። ሌሎቹም ደግሞ አፍጋኒስታን፣ ማይናማር፣ ሃይቲ እና ኢራን እንዲሁም የምን ናቸው ገዳ የሚከተሉትን ጨምሮ እንግዲህ በተለያዩ ሀገራት ላይ ከፊል ገደቦችን ደግሞ ይጥላል። በአፍሪካ ብሩንዲ፣ ቶጎ እና ሴራሊዮን፣ እንዲሁም ኩባ፣ ላኦስ፣ ቱርክሜኒስታን እና ቬንዙዌላ። የእነዚህ ሀገራት ዜጎች ለተወሰኑ የቪዛ ምድቦች ማለትም እንግዲህ እንደ የተማሪ እና የቱሪስት ቪዛ ያሉ ማመልከት የታገዱ ሲሆን ሌሎች የቪዛ አይነቶችን አሁንም ሊያገኙ ይችላሉ ነው የተባለው። እና ለመሆኑ ገዳው ቀነገደባለው የነሳስ ሀገሮች ምን ማድረግ ይችላሉ የሚለው መልስ ተሰጥቶበታል። እገዳው እንግዲህ ከሰኔ ሁለት ሰኞ 2017 ዓ.ም ጀምሮ ተግባራዊ እንደሚሆን ነው የተነገረው። እገዳው የማያበቃበት ቀን እገደብም እንደሌለው ተነግሯል። ነገር ግን ትዕዛዙ ከዚህ ቀን በፊት የተሰጠ ቪዛ እንደማይሰረዝ በግልጽ አስቀምጧል። በዚህም እንግዲህ ብዙዎች ተጽናንተዋል። የአሜሪካ ፕሬዚዳንት ዝርዝሩ ሀገራት የሚያሻሽሏቸው ነገሮች ካሉ እንደሚቀየርና በአለም ላይ ስጋት እየፈጠረ የሚመጣ ካለ ደግሞ ተጨማሪ ሀገራት ሊካተቱ እንደሚችሉ ነው የገለጹት። ስለዚህ ስጋት ያስከትላሉ የሚባሉ ሀገሮች ካሉ እዚህ ዝርዝር ውስጥ የእገዳው ዝርዝር ውስጥ ይገባሉ። ሀገራት ደግሞ የተጠቀሱትን ሀገሮች የሚያሻሽሉ ከሆነ እገዳው ሊነሳ ይችላል ማለት ነው። እነዚህ ውስን የአፍሪካ ሀገራት እንግዲህ ለምን ኢላማ ተደረጎ የሚሉም ጥያቄ ይነሳል። ለዛም የተሰጠው መልስ ምንድን ነው? ትራምፕ እገዳ የጠሉባቸው ሀገራት ፓስፖርት እና የግለሰብ ሰነዶችን በመስጠት ረገር አጠራጣሪ ብቃት እንዳላቸው ወይም ከዚህ ቀደም ከአሜሪካ የተባረሩ የራሳቸውን ዜጎች ለመቀበል ፈቃደኛ አለመሆናቸውን ነው የተናገሩት። ከተጠቀሱት ሌሎች ምክንያቶች መካከል ደግሞ እንግዲህ እገዳ ከተጣለባቸው ሀገራት የመጡ ሰዎች የአሜሪካን ቪዛ ህግ መጣስ እንዲሁም ለአሜሪካውያን የጸጥታና የህዝብ ደህንነት ስጋቶች ናቸው ነው የተባለው። የዋይት ሀውስ ቃል አቀባይ አቢጌል ጃክሰን እገዳው አሜሪካውያንን ከአደገኛ የውጭ ተዋንያዎች ይጠብቃል ማለታቸውን ቢቢሲ ተናግረዋል። ቃል አቀባዩ እንግዲህ ለቢቢሲ የአሜሪካ አጋር ሲቢኤስ እንደተናገሩት እነዚህ ገደቦች ሀገራትን ነጥለው የተመለከቱና ትክክለኛ የማጣራት ችግር ያለባቸው ከቪዛቸው ቀን በላይ የመቆየት መጠን የሚያሳዩ ወይም የማንነትና ስጋት መረጃዎችን የማያጋሩ ሀገራትን ያጠቃልለዋል ነው ያሉት። ውሳኔ የሚያያዘው እንግዲህ ከደህንነት ነው ወይ ከፖለቲካ ጋር የሚለው የጎች ጥያቄ ነው። ፕሬዚዳንት ትራምፕ በቅርቡ በቦልደር ኮሎራዶ፣ ተፈጽሟል የተባለውን የሽብር ጥቃት በመጥቀስ በትክክል ካልተጣራ የውጭ ዜጎች ሊያስከትሉ የሚችሉን አደጋ አጉልቶ እንደሚያሳየው ነው የጠቆሙት። ይሁን እንጂ በዚያ ክስተት ተጠርጣሪው የግብፅ ዜጋ ቢሆንም ግብፅ በአዲሱ የጉዞ እገዳ ከጠለባቸው ሀገራት መካከል አይደለችም። ተቾች ዝርዝሩ ግልጽነት የጎደለው እና በፖለቲካዊ ወይም በዘር ላይ የተመሠረተ ይመስላል ሲሉ አስተያየታቸውን ሰጥተዋል። አክለውም በተለይ ሁሉም የጸጥታ ችግር ያለባቸው ሀገራት በእገዳ ውስጥ ያልተካተቱ መሆናቸውን የጠቀሱ ሲሆን እገዳው ሊጣልባቸው ሀገራት ከአሜሪካ ጋር በተያያዘ የቅርብ ጊዜ የሽብር ታሪክ እንደሌላቸውም ነው የገለጹት። የአፍሪካ ሕብረት እነዚህ እርምጃዎች ሊያስከትሉ የሚችሉት አሉታዊ ተጽዕኖ አሳስቦኛል ያለ ሲሆን ዩናይትድ ስቴትስ ከሚመለከታቸው ሀገራት ጋር የበለጠ የምክክል አካሄድ እንድትከተል ጠይቋል አምነስቲ ኢንተርናሽናል ዩኤስኤ ድርጊቱን አድሏዊ ዘረኛና ግልጽ የወጣ ጭካኔ ሲል መግለጹን ቢቢሲ ተናግሯል መቀመጫውን አሜሪካ ያደረገው ሂውማን ራይትስ ፈርስት ደግሞ በፕሬዚዳንቱ ሌላ ጸረ ስደተኛና የቅጣት እርምጃ ተወሰደ ሲል ድርጊቱን አውግዞታል በአሜሪካ የሶማሊያ አምባሳደር በሰጡት መግለጫ የተነሱትን ችግሮች ለመፍታት መንግስታችን ውይይት ለማድረግ ዝግጁ ነው ብለዋል። ሶማሊያ በፕሬዚዳንት ትራምፕ የአሸባሪዎች መሸሸጊያ ስፍራ ተብላ ተፈርጃለች። እገዳው በአሜሪካ ባሉ ቤተሰቦችና ስደተኞች ላይ ምን ተጽዕኖ ሊኖረው ይችላል? በአዲሱ የጉዞ ክልከላ በአሜሪካ ውስጥ በሚኖሩ አንዳንድ ስደተኞችና ቤተሰቦች ላይ የሚያሳድረውን ተጽዕኖ የሚቀምሱ በርካታ ነጥቦች ናቸው የተዘረዘሩት። እንግዲህ ከነዚህ ውስጥ ግሪን ካርድ ያላቸው እገዳው የሚመለከታቸው ሲሆን ወደ አሜሪካ መግባት ይችላሉ። በአሜሪካ ዜጎች በማደጎ የተወሰዱ ልጆች፣ ሁለት ዜግነት ያላቸው የአሜሪካ ዜግነት ያላቸው እገዳው አይመለከታቸውም። የአሜሪካ ዜጎች የቅርብ ቤተሰብ አባላት የትዳር አጋሮች፣ ልጆችና ወላጆች ለቪዛ ማመልከት ይችላሉ። ቢያንስ ለ15 ዓመታት በውጭ ሀገራት ለአሜሪካ መንግስት ያገለግሉ አንዳንድ የውጭ ሀገር ዜጎች የትዳር አጋሮቻቸውና ልጆቻቸው፣ በኢራን ውስጥ ስደት ለሚደርስባቸው በቁጥር አነስተኛ የሆኑ የጎሳና የሃይማኖት ማህበረሰብ አባላትና የስደተኛ ቪዛ የያዙ ሰዎችም ከእገዳ ነጻ ናቸው። ልዩ የስደተኛ ቪዛ ያላቸው የአፍጋኒስታን ዜጎችም እንዲገቡ እንደተፈቀደላቸው ነው የተነገረው። ምንም እንኳን እገዳው ከ12 የአፍሪካ ሀገራት ወደ አሜሪካ መግባትን የሚገድብ ቢሆንም በእነዚህ ምድቦች ውስጥ የሚካተቱት ግለሰቦችና እገዳ አይደረግባቸውም። እንግዲህ በዚህ አዲስ እገዳ ላይ የህግ ተግዳሮቶች ሊኖሩ ይቻላሉ የሚልም ጥያቄ ተነስቷል። በዋይት ሀውስ የሮይተርስ ጋዜጠኛ ጄፍ ሜሰል ለቢቢሲ እንደተናገረው አዲሱ እገዳ በአውሮፓውያኑ 2017 ዓ.ም በትራምፕ የመጀመሪያ ስልጣን ዘመን ከወጣውና በርካታ የሙስሊም ሀገራትን ካካተተው ጋር ተመሳሳይ እንደሆነ ነው የተጠቀሰው። በእርግጥ በዚህ እገዳ ሰፋ ያለ ሀገራት በዝርዝር ውስጥ ተካተዋል። ሜሰን እገዳው የወጣው በፕሬዚዳንታዊ ትእዛዝ ነው ብሏል። አስተዳደሩ ይህን እርምጃ የመተግበር ስልጣን እንዳለውም ነው የሚያምነው። ይሁን እንጂ አዲሱ እገዳ ልክ እንደ ቀዳሚ ሁሉ ህጋዊ ተግዳሮ ሊገጥሙት እንደሚችሉ ጠቅሶ እገዳዊ በተጣለባቸው ሀገራት በሚገኙ ሰዎች ላይ ስላለው ተጽዕኖ ጥያቄዎችን ሊያስነሳ ይችሏል ብሏል። እንዲህ ሌላው ደግሞ ከዚ ጋር የተያዘው ምንድን ነው? እገዳው አስገራሚ ጉዳዮች አሉትም ተብሏል። ለመሆኑ የእገዳው አስገራሚ ጉዳዮች ምንድን ናቸው የሚለውን ደግሞ እንመለከታለን። ባለፉት ዓመታት እንግዲህ ትራምፕን በቅርበት ለሚከታተሉ ሰዎች የአሁኑ እርምጃ በፍጹም አያስደንቅም ነው የተባለው። ትራምፕ ወደ ዋይት ሃውስ ዳግም ከተመለሱ በኋላ ስደተኞችና ሰነድ አልባ ነዋሪዎች ላይ ዘመቻ እንደጀመሩ የሚታወቅ ነው። ይህ እርምጃም የዚህ አካል ተደርጎ ሊቆጠር እንደሚችል አስተያየታቸውን የሰጡ አሉ። እንደ አውሮፓውያን አቆጣጠር በ2017 ዓም የመጀመሪያ ስልጣን ዘመናቸው ወቅትም ተመሳሳይ እገዳን ተግባራዊ አድርገው ነበረ። ትራምፕ አሁን በአዲሱ ዝርዝር ውስጥ የተካተቱ ሶማሊያና ቻድ እንዲሁም በመጀመሪያው ስልጣን ዘመናቸው ኢላማ ሆነው እንደነበር የሚታወስ ነው። የትራምፕ ፕሬዚዳንታዊ ትእዛዝ እንግዲህ ለአትሌቶች፣ ለቡድን አባላት፣ ለአሰልጣኞች፣ ለደጋፊ ሰራተኞች እና ለቅርብ ዘመዶቻቸው እንደ ዓለም ዋንጫና ኦሎምፒክ ላሉ ዋና ዋና ስፖርት ዝግቶች የሚጓዙትን በግልጽ ነፃ የማድረጉ ለፊፋ መልካም ዜና እንደሆነ ነው የተነገረው ወይም የተመሰከረው። ይህ ማለት ለ2026 የዓለም ዋንጫ ያለፈችው ኢራን ቡድኗንና አስፈላጊ ደጋፊ ሰራተኞቿን ወደ ውድድር መላክ ትችላለች ማለት ነው። ሆኖም የኢራን ተጫዋቾች ጓደኞቻቸው፣ ወይም የቤተሰብ አባላትን ወይም የሩቅ ዘመዶቻቸውን እንዲያመጡ አይፈቀድላቸውም። የቅርብ ዘመዶቻቸውን ብቻ ይዘው መምጣት ይችላሉ ማለት ነው። ትራምፕ ከዚህ ቀደም ከጣሉት የጉዞ እገዳ በምን ይለያል ያሁኑ የሚለው የብዙዎች ጥያቄ ነው። ፕሬዚዳንት ትራምፕ በመጀመሪያ የስልጣን ዘመናቸው በሰባት ሙስሊም በሚበዙባቸው ሀገራት ላይ ያነጣጠረ የጉዞ እገዳ አውጥተው እንደነበር ብዙዎቻችን የምናስታውሰው ነው። ይህንንም ተችዎች የሙስሊም እገዳ የሚል ስያሜ ሰጥተውት ነበር። ትእዛዙ ብዙ የሕግ ተግዳሮቶች ስላጋጠመው በ2018 በአሜሪካ ጠቅላይ ፍርድ ቤት ከመጽደቁ በፊት ብዙ ጊዜ ተሻሽሏል። ፕሬዚዳንት ጆ ባይደን በ2021 ዓ ም ወደ ስልጣን ከመጡ በኋላ እገዳውን መሰረዛቸው የሚታወስ ነው። አዲሱ እግድ እየበለጠ ስልታዊ በሆነ መንገድ የተዘጋጀ እንደሆነ የተነገረለት የቢቢሲ የሰሜን አሜሪካ ዘጋቢ ጄክ ኩን ለገለጸው አመክንየውን ከሃይማኖት ወደ የቪዛ ቆይታን ማራዘምና የፖለቲካ አለመረጋጋት ወደ መሳሰሉ ጉዳዮች ለውጧል። እንደ ኢራን ሊቢያና ሶማሊያ ያሉ ሀገራት በሁለቱም ዝርዝሮች ውስጥ ሲገኙ አዲሱ እገዳ ወደ 12 ሀገራት ከፍ ብሏል። ከዘጠና 9 እስከ 120 ቀናት ከተገደበው ከመጀመሪያው እገዳ በተለየ ይህ እገዳ የተወሰነ ማብቂያ የጊዜ ገደብ እንደሌለው ነው የተነገረው ማለት ነው። እና በዚህ ላይ እንግዲህ ብዙዎች እየተነጋገሩበት ነው። እንግዲህ በሁለተኛው ተለዋይ ቻናላችን ላይ የሰማችሁት መረጃ ነው እየቀረበው። በቀጣይ በሌላ መርሃግብር ወይም ደግሞ በሌላ መረጃ የምንገናኘ ይሆናል። እስከዛው ግን በያላችሁበት ሰላም